ብርቱካንን የደፍራት ብልጽግና ስርዓቱ ነው። ብልጽግና የተሸነፈው ዛሬ ሳይሆን የአማራ ሴቶችን በአሰቃቂ ሁኔታ በመድፈር የፖለቲካ ትርፍ አገኛለሁ በማለት ደፋሪ መንግስታዊ ቡድን ለማዘጋጀት የወሰነ ጊዜ ነው። አንዳንድ ሞኝ እህቶቻችንን ያገተ ለመስማት በሚቀፍ ደረጃ የሚደፍር ሸኔ የሚባለው የጫካ ኃይል ይመስለዋል። ደፋሩ ምንጩ አራት ኪሎ እና ከፌዴራል እስከ ክልል ሲያሸው ሱፍ ሲያሸው ደግሞ የባህል ልብስ እየለበሰ በፓርላማ ፍትህ ጠያቂ ጓዶችን ሲያሸማቀቅ የሚውለው አጭበርብሮ የተወከለው ስመ የምክር ቤት አባልና የሴቶች ሚኒስተር ይሁን እንጂ፣ የግፉ ተባባሪዎች ግን ብዙ ናቸው። መንግስታዊ የአማራ ሴቶችን ደፈራ ተባባሪዎችን ችግሩን እያወቁ ዝምታን የመረጡ ሁሉም ሴቶች ተማሪዎች ሲደፈሩ ዝምታን መርጠው ትምህርት ቤት ይከፈት የሚሉ ቄስ ሞገሲዎች፣ ሁሉም እናታቸውን የሚወዱ ወንዶች ጋዜጠኞችና አርቲስቶች የኤማርች ኤት አክባሪዎችና መጽሐፍ ቅዱስንና ቁርአንን ወደ መደመር መጽሐፍ የቀየሩ የብልጽግና የእምነት አባቶች ናቸው። ለአማራ ሲወል በሆነችበት ኢትዮጵያ ውስጥ መደፈር ወይም መድፈር ብቻ አይደለም በስርዓቱ የሚያስጠይቅ ተደፈርኩ ብሎ መናገሩ በራሱ በላይ ከማሳሰሩም በላይ ደፋሪነትን እንደ ሌጋሲ ስርዓት አድርጎ ለማስቀጠል ዶክመንተሪ ሲያዘጋጅም ደግሞ ጊዜ አይወስድበትም። ምክንያቱም መድፈር ፖለቲካ እንደሆነ የሚያምን ስርዓት ፈጥረህ ስትወስን ደፋሪና አክተር ማዘጋጀት ትንሹን የቤት ስራ ስለሆነ ትወነው ከባድ ቢሆንም በድንግልና አገባች ካለ በኋላ ራሷ ብርቱካን ደግሞ ከወለድን በኋላ ተጋብን ትላለች። አንዲት ሴት ያለ ፍላጎቷ መጎተት የመድፈር ሙከራ ተብሎ እስከ 14 ዓመት በሚያሳስርበት ዓለም 17 ተማሪዎች ኦሮሚያ ክልል ውስጥ ታግተው ተደፍረውም መዳረሻቸውም ጭምር ጠፍሶ ተደፈርን ብለው ሲናገሩም ነውር የሚሆኑበት በዓለም ውስጥ ለአማራ ህዝብ ብቻ ነው። ምክንያቱም ደግሞ በሀገራችን ፍጹም አማራ ጸል ብልጽግናዊ ደፋሪና አሳፋሪ ስርዓትም በመቋቋሙ ነው። ይህ ደፋሪ ስርዓት ኦሮሞ ሳይሆን በኦሮሞ ህዝብ አጭበርብሮ ተወከልሁ የሚለውን ብልጽግና መራሹ የአብይ ስርዓት ነው። ፋኖ በውል የሚረዳው ብልጽግናና የኦሮሞ ህዝብ መዋረጃቸው የተለያየ በአጋጣሚ በአንድ አውቶቡስ ውስጥ በድንገት ከተለያዩ ቦታ ተሳፍረው በተለያዩ ቦታ ቀያቸው የሚደርሱ ፓርቲና ህዝብ መሆናቸው በሚገባ ያውቃልም ይረዳልም። ፋኖ ከአማራ እየተፈጠረ ኢትዮጵያዊ ኃይል ስለሆነ ለሁሉም ፍትህ፣ ዲሞክራሲና እኩልነት ወዳድ ኢትዮጵያዊ በመርህ ደረጃ ተግባብቶ ለመስራት በወትሮም ዝግጁ ላይ ይገኛል። መታገት መደፈር እንዲሁም በአማራነት በጅምላ መገደል እንደ ሀገር አብረን ለመቀጠል ያስቸግረናል ብሎ ከዓመታት በፊት የጠየቀ የአማራ ወጣት ዛሬ ነፍጠ አንስቶ ጫካ ገብቷል። ነከሌ ታግተውብኛል ብሎ አቤቱታ ከማቅረብ ወጥቶ ገጥሞ እያሸነፍናቸው ነው። ከተሜውንም የአማራ ፋኑ ራሱን ውስጥ ለውስጥ እያደራጀ በአንደውንም እየለየ ለልዩ የአማራ ፋኑ ግዳጅና ጥሪዎች ይዘጋጅ ዘንድ መልእክቴ ነው። ቀሽም ደራሲዎች አበላሽተውት ነው እንጂ ብርቱካንን በድንግልና አገባች ብሎ ከተረከበ በኋላ እሷ ቀጥላ በአንድ በቷ አርግዤ ነው የተጋባ ነው ሀያስ ብሏትም ነበር። ቀሽም ደራሲዎች አበላሽተውት ነው እንጂ ኢቤስ በጽፈኛው ለድራማ ተመረጠ ካሉ በኋላ መልሰው ደግሞ ከጽፈኞች መካከል ድምጻቸው ነው ተብለው ያወሩትን ንማዛ ኢቤስና መንግስት አብረው ነው የሚሰሩት የሚለውን ንግግር መቁረጥም ነበረባቸው። ቀሽም ደራሲዎች አበላሽተውት ነው እንጂ ገንዘብ ተከፍሏት ነው የሚል መልእክት ካስተላለፉ በኋላ ጽንፈኞቹ እነ ተስፋዬ ብርቱካንን ለትራንስፖርት ይሆናል በሚል አምስት ሺህ ብር እንደተሰጣት የሚናገሩበትን መቁረጥም ነበረባቸው። ቀሽም ደራሲዎች አበላሽተውት ነው እንጂ እያልን ብዙ መቀጠል ይቻላል። በነገራችን ላይ በሚዲያ አሰራር መሰረት የብርቱካን ጉዳይ የተሳተ ነገር አለው ከተባለስ፣ በራሱ በኤቢኤስ አልነበረም ወይም መቅረብ የነበረበት? እኔ የሚገባኝ ኤቢኤስ የሰራሁት ፕሮግራም ችግር የሌለበት ነው በሚል አቋሙ ስለጸና ይሆናል። ለማንኛውም የብርቱካን ታሪክ የበርካታ ኢትዮጵያውያን ታሪክ መሆኑን ሚሊዮኖች ያውቃሉ። ያለፉት ዓመታት ብዙ ታሪኮችን ትተን ባለፈው ሳምንት አሊደሮ ላይ የታገቱ አውቶቡስ ሙሉ ተሳፋሪ ወገኖቻችን በዚህ ሰዓት ምን እየተፈጸመባቸው እንደሆነ ፈጣሪ ነው የሚያውቀው።